ዋትሳፕ ዋትሳፕ ማይ ቢውቲፉል ፒፕል፣ ዛሬ እንግዲህ ትንሽ ቆየት ያለ ሚውዚክ ቪዲዮ ነው ሪያክት የምናደርገው። ያው እንግዲህ ተወዳጅ ሙዚቀኛ ነው፣ ተፎካካሪ ነው። ቴዲ ያው ነው ዛሬ የምናየው። ትንሽ ቆየት ያለ ሙዚቃ ነው። ጉራጌ ቱን ለምን አናየው ብዬ አሰብኩኝ እና ቴዲዮ ምርጥ ሙዚቃ ነው። ብዙዎቻችን እንወደዋለን። በድሮ ማለት ነው። በድሮ እና አሁን ላይ እንግዲህ እናንተ ፈረዱት። ጉራጌቱንን ለምን አናየው? ኢንትሮ አራሱ ኢንትሮ ኢንትሮ ተጣላለ። ማርያምን ሰማ ዘመለ ዘ ዶሪዝ ኦፕን እኔ ቴዲዮን ግን ማርያም የድሮ የድሮ ከለሩ ነው የምፈልገው። የድሮ ማለት ነው። ምርቃ ምርቃ እቺ ልጅ ግን የጠፍታ ነው። እች ልጅ አብሮ የምትደንሰው ልጅ በጣም የሚገርም ከለር አላት፣ እና የጠፍታ ነው ግን የዛኔ ስለምናስታውሳት ከም ክሊፕ እኮ ተሳቷል። የዛንኝ በዚህ ሰዓት ግን የነበሩ የሙዚቃ ቪዲዮዎች ማለት ብዙዎቻችን አይምሯችን ላይ ፋ በነገራችን ላይ እዚህ ጋር ፖዝ ያደረግኩት አሁን ከቴዲዮ ጋ ያው ትንሽ ቆየት ያለ ሚዚክ ቪዲዮ ነው። እዚህ ክሊፕ ላይ ያለችው ቺ ዳንሰኛ አለች። ቺ ልጅ ማለት ነው ቺ ልጅ የቴዲዮ ብዙ ሙዚቃ ክሊፖች ላይ አለች። የራሷ ሙዚቃ አላት፣ ሰሞኑን እንሰራበታለን። የእሷን ራሱ ስሟን እኔ እንጃ፣ ግን የምደንሳቸው ዳንሶች ማለት ነው ከመሆን እንዲ እኔ አረሳት። ድሮ በቦርጫ ጊዜው ምናምን ስናይ ማለት ነው፣ እና ልጆች ነበረን እኛ በጊዜው። ግን በጣም የምገርም ልጅ ነበረች። የሆነ ሙዚቃ አላት አውጥዋለሁ፣ ጎንጉ ሁም ደንሷ ማለት ነው እስቲ ብዞ ምላችሁ እቺ አሁን እየለነፈለች እቺ ልጅ ያዙኝ ያዙኝ ምደም ሰውታት ያያችሁ ነው። እንቅስቃሴው ሁሉ ዳንስ ናቸው እንደ ፍርመጫ እና ሳያቸው፣ እና ሳያቸው እንቅስቃሴው ሁሉ ዳንስ ናቸው እንደ ፍርመጫ እና ሳያቸው

ልጅ ውስጥ ተጠጣ ትላለ። አቺ አይደለም፣ አቺ አይደለም። ይሄ ልጅ ራሱ ፊቸሪንግ የሚገባው ልጅ ጥፍትን ያለው የሌለ ማለት የሌለ። ስሙን ረሳውት እንጂ ጎበዝ ነበር። እንደ እኔ ግን ቴዲዮ ማለት ይሄ የሙዚቃ ክሊፕ አንድ ቤት ውስጥ ነው የሚያልቀው፣ እና ልክ በዚህ መልኩ ጉራጌቱን ሌላ አንድ ቢለቅልን ባይ ነኝ። ማለት በጣም ብዙ ሰው አይምሮ ውስጥ ምናምን የማይጠፋ ሚዚክ ቪዲዮ ነው እና እንደዚህ ዘሆል ክሪው ምናምን የምታያቸው ነገሮች ምናምን የሚገርሙ ናቸው እና በዚህ መልኩ አንድ ሚዚክ ቪዲዮ ቢለቅልን ይህንን ምስል ቢያስታውሰን ማለት ነው።

አንድ ጉራጌቱን ሆነ ራሱ እኮ የሚጨፈሩ ዳንስ ሰማንያ ሰባትንም ይርኮ ነው። በአንድ ሙዚክ ቪዲዮ የሚደንሱት ካም ኦን ሩት ጉራጌት ቲን ጩጬ መሀል ያለችውን አንረሳት ማለት ነ ማርያም ይችላል ይችላል ይችላል። እና ቅድም እንዳልኳችሁ የሆነ ሚውዚክ ቪዲዮ ጉራጌቱንን በ2018 ሊሰራ ይገባል። እን እንቀጥላለን አመሰግናለሁ አብራችሁን ስለነበራችሁ።